በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ ዛሬ ቀደም ብለን የምናየው ቪዲዮ የመስቀል በዓል ከዚህ በፊት ምን በምን መልኩ እንደተከበረ የሚያሳይ ቪዲዮ እጅግ ሚያስደንቅ ቪዲዮ ነው ይዤላችሁ የመጣሁት በሁለተኛ መረጃችን የሚሆነው የመስቀል ደመራ ማክበሪያው ነገ እንደሆነ ይታወቃልና በ2018 በዚህ መልኩ ብናከብር ብሎ መግለጫ አውጥተዋሉ ማለት ነው። አቡነ ሳሪዮስ ከአደባባይ ላይ የሚከበር በዓል በመሆኑ መጠን መግለጫ አውጥተዋሉ ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአርማ ባንዲራ ውጭ እና ከኢትዮጵያ ባንዲራ በህግ ከተደነገገ ባንዲራ ውጭ ሌሎችን ባንዲራዎችን ይዘዎቹ ማገኛት እጅግ በህግ ያስጠይቃሉ እያሉ ይገኛሉ ማለት ነው። በሁለተኛ መረጃችን የሚሆነው ወንድማችን ዲያቆን ሄኖክ ኃይሌ የደመራን ቦታ የደመራን እየደመራችሁ የምትገኙ ወንድሞቻችን በደመራው ጫፍ ላይ መስቀልን ቅርጽ አታስቀምጡ እያለ ይገኛል። ይሄ እጅግ መስቀልን ለማክበር ሄደን መስቀልን አቃጥለን የሚመጣበት ምንም ምክንያት የለም እያለ ይገኛል። ሁላችንም ደግሞ ይህን ነገር ተግባራዊ ማድረግ ይገባናል ማለት ነው። የመስቀሉን ቅርጽ ባናስቀምጦ መልካም ይሆናል ማለት ነው። በሶስተኛ መረጃችን እና የመጨረሻ መረጃችን የሚሆነው አንድ አባት የምስለ ፍቅሮ ወልድክ የእመቤታችን የቅድስት ድንግል ማርያምን ስዕል ይዛቸው አደባባይ እንዳትወጡ እያሉ ይገኛሉ ማለት ነው። እሳቸውም ደግሞ ይሄን ንግግር እኔ በቅንነት ነው ያወሮት ቆርጣችሁ ነው እያለ ቆርጣችሁ ለህዝቡ ያልሆነ ድምፅ እያሰማችሁ ይገኛሉ እያሉ የራሳቸውን ቅሬታ እያሰሙ ይገኛሉ። ሎዛ ሚዲያ ለፖድካስቱም ሙሉ በሙሉ መስማት የሚፈልጉ ከሆነ ፖድካስቱም በሎዛ ሚዲያ ታገኛላችሁ ማለት ነው። እሳቸውም እመቤታችን ተደፍራለች እያሉ ይገኛሉ እንጂ እኔን ይደዱኝ እያሉ ይገኛሉ። ላላደረገች እመቤታችን ቅድስት ድንግል ማርያም በዚህ ልክ መዋረድ የለባትም እኔ ልዋረድ፣ እኔ ልጥፋ እያሉ ይገኛሉ ማለት ነው። እሱንም ቪዲዮ ይዘን መጥተናል። በቪዲዮውን እስከ መጨረሻ በመከታተል ሁላችሁም ይህም መረጃ ደግሞ ለሞላ ዓለም እንደርስ ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሉ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮዎችን እንሄዳለን።

ደመራ የምትሰሩ ሰዎች እባካቹ ጫፉ ላይ መስቀል አታድርጉ፣ የሚል መልእክት ተላለፈ። የፊታችን የሚከበረው የመስቀል በዓልን በማስመልከት ዲያቆን ሄኖክ ኃይሌ ባስተላለፉት መልእክት ደመራ የምትሰሩ ሰዎች ባካችሁ ጫፉ ላይ መስቀል አታድርጉ፣ መስቀልን መስቀል በማቃጠል አናክብርም የሚል መልእክት አስተላልፈዋል። ደመራ የምትሰሩ ሰዎች እባካቹ ጫፉ ላይ መስቀል አታድርጉ፣ መስቀልን መስቀል በማቃጠል አናክብር፣ ዲያቆን ሄኖክ ኃይሌ በአሁኑ ሰዓት በማህበራዊ ሚዲያ እየተዘዋወረ የሚገኝ መልእክት በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር አባቶች በእመቤታችን ስዕል አፈሩም። በሚመጣው የመስቀል በዓል አከባበር ላይ የእመቤታችን ስዕል በመስቀል አደባባይ ይዞ መገኘት ፈጽሞ የተከለከለ ነው ሲሉ መግለጫ ሰጥተዋል። ይህ ደግሞ ለኦርቶዶክሳውያን እጅግ ከክደት በላይ ክደት ነው። በአምላኳና በፈጣሪዋ እንዲሁም በልጇ በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ በመስቀሉ ስር የተገኘች እሷና እሷ ብቻ ነች። ታዲያ በዚህ ቀን በመጋዝና በስለት እንዲሁም በሰይፍ መካከል ያልፈራችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ኦርቶዶክሳውያን በእሷ እያፈሩ ነው። ይህ ማለት ደግሞ በምዕመኑ ብቻ ሳይሆን ሞ በምዕመናን ላይ አባቶች በዚህ ልክ ተናገሩ ማለት ለመቤታችን ያላቸውን ክብር ዝቅ ማድረጋቸውን የማይረሳና ታሪክ የማይረሰው ሁኔታ እየተፈጠረ ነው። በዚህ አሁን ላይ ባለው አገዛዝና በተለያዩ ፖለቲካዎች አጀንዳ ተፈጥሮ የእመቤታችን ስዕል ሲቀደድ ምንም ያልተናገሩ አባቶች፣ አሁን ግን የእመቤታችን ስዕል ይዛቸው መስቀል አደባባይ መገኘት ፈጽሞ የተገለገለ ነው ሲሉ ደግሞ የብዙዎችን ቀልብ እየሳበ ሆኗል። ታዲያም ኦርቶዶክሳውያን የምንኮር አባትንና የዘላለም መዳኛችን የሆናችሁን እመቤታችን ቅድስተ ቅዱሳን ድንግል ማርያም እንይዛችሁም በመስቀል አደባባይ ለመገኘት ቁርጠኝነት ሀሳባችሁ እንዳይቀርና ወደ ኋላ እንዳይቋረጥ መልእክቴን አስተላልፋለሁ። ማንም ቢሆን በእመቤታችን ሊመጣብና ሊደራድርን አይችልም። አባቶችም የራሳቸውን ሃይማኖት መከተል ይችላሉ እንጂ በእምነታችን ሊመጡብን አይችሉም። ይህንን መረጃ ለኦርቶዶክሳውያን ሽር አድርጉት። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በህገ ቤተ ክርስቲያን አንቀጽ አራት በተደነገገው መሰረት የቤተ ክርስቲያናችን አርማ ብቻ የተፈቀዱ ናቸው። ከዚህ ውጪ ምንም አይነት ምልክት ያላቸው አርማዎች እና ምልክቶች እንዲሁም በሃይማኖት ሽፋን የሚደረጉ ማናቸውም ውዝግብ ምክንያት የሚሆኑ እንቅስቃሴዎች ከህገ ቤተ ክርስቲያን ውጭ የሆኑና ቤተ ክርስቲያናችንን የማይወክሉ መሆናቸውን ሊታወቅ ይገባል። አምላካችን ቅዱስ እግዚአብሔር በዓሉን የሰላም የፍቅር፣ የአንድነት ያድርግልን። የመስቀሉ በረከት ከሁላችን ጋር ይሁን። ወስብሀት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። በሀገር ውስጥም በውጭም ዓለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለዋዜማ ለበዓለ መስቀሉ ለዋዜማ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደርኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪ መስጠቴ ይታወቃል። ነገር ግን በዛ ኢንተርቪ ላይ እኔ መልእክቱን ያስተላለፍኩትን ለበጎ አላማ ባላንስ አድርጌ ግራና ቀኝ ሁሉንም እንደሚመጥን አድርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ኢንተርቪው ሙሉ ኢንተርቪው ላይ አይታችሁት እንደሆነ ይህን ሙሉውን እዩት ብዬ ግብዣ ሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬ ያለሁ። ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኒስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው፣ የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማድበዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደኋላም ወደፊትም ሕግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከሕግ አካላትም ሰምቻለሁ። በሕግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጭ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ የሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጭ ግን ምንም አይነት ነገር ትሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ እመቤታችን ስዕል ይዛ ይዘን ወጣን ማለት እራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝ ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሀሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ እየተቆረጠ የሚለቀቀው ነገር ለሌላም ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩኝ በዚህ አጋጣሚ ሎዛ ሚዲያም ይህንኑ እድል በድጋሜ ስለሰጠኝ የሚታረሙትንም እንዲሁ እንዲያርም እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያን ስም አመሰግናለሁ። ከዚህ በተረፈ እግዚአብሔር ይስጥልኝ። በዓሉ የሰላም የፍቅር፣ የአንድነት በዓል ይሁን እላለሁ። አመሰግናለሁ። የእሷ እኔ ከንቱ ነኝ። ለምን ምን አረገች? ድንግል ማርያም አዳኙን ወልዳ ሰጠች እንጂ ምን አረግ ድንግል ማርያም በቀራንዮ የተቤዠንን አፍርታ ሰጠች። ምንድን ነው በደሉ? ርራሄ የምትለምንናት ርሪታ ሊና የተባለች ለተጠማ ውሻ እንኳን በጫማ አውልቃ በወርቅ ጫማ አውልቃ የምታጠጣናት ለእሷ ታዲያ ይገባል ቤት እንደምገልጽ አላቅምን ሁሉ ነገር ይናት መግቤ መጠጢ ክብሬ ልብሴ ዛሬ በንደንዚህ አይነት ተንደላገቄ ለመሄ መሰረታዊ እናታችን ድንግል ማርያም ማርያምድንግል ማርያም እንኳን ስሟ ክብሯ አይደለም፣ ምኗ ሊነካ አልፈልግም። ምን የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎችን እንዳገኛችሁ ስለማልጠራጠር ላይክ በማረግ ጨርሶልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራብ በማድረግ ቤተሰብ ነው። ሀሳብ አስተየታችሁን ኮሜንት ላስቀምጥልኝ። እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ እያልኩኝ መልክቴን አጠቃልላለሁ ማለት ነው። ሁላችሁም መልካም በዓል እንዲሆንላችሁ ተመኘው። በሌላ ቪዲዮ እስከምንገናኝ ቸርቆዩ